ከትግራይ ሕዝብ ከሰጠኝ እውቅናና ክብር በላይ የምመኘው የክብርና የምስጋና መድረክ የለም ሲል የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ምላሽ ሰጡ። ይስጥልን። ውድ ኢትዮከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ እየተመራረጡ ዜናዎች ወደ እናንተ ይዘቀርበናል። እስከ መረጃው ፍጻሜ ድረስ በአብሮነት እንድዘልቁ በአክብሮት እንጠይቃለን። ማ መገርሳ ቤተሰብ አባላት መታሰራቸውን የፖለቲከኛ ጀዋር መሐመድ አረጋግጫለሁ አለ። ከፖለቲካ ውጭ የሆኑ ቤተሰብ መታሰራቸው ነውር ነው ብሏል። ለምን ማን ዝም አለ ተብዬ እንዴት ቤተሰብ ይታሰራል? ሲሉም አብራርተዋል። የህወሀት አጀንዳ የተቆጣጠረው ጊዜ አስተዳደሩ ለውጥ አያመጣም ሲል ሳልሶ ወያኔ ትግራይ ፓርቲ ገለጸ። ጌታቸው ረዳ በአዲስ መግለጫ ብቅ ብለዋል። ህዝባችን ከዚህ ኋላ ቀር ገዢ ኃይል ለማላቀቅ ሁሉንም አይነት ትግል እናካሂዳለን ሲሉ ተደመጡ። የአሜሪካና የቻይና ፍጥጫ ምን ያህልስ ደርሷል የሚለውንም ዜና ትንታኔ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ እንድታደርጉ በትህትና እንጠይቃለን። አሁን ወደ ዝርዝር ጉዳዮች እንገባለን። የትግራይ ህዝብ ከሰጠኝ እውቅናና ክብር በላይ የምመኘው የክብርና ምስጋና መድረክ የለም ሲል አቶ ጌታቸው ረዳ ተናገሩ። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ በአዲሱ የትግራይ ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጄኔራል ታደሰ ወረደ የቀረበላቸውን የክብርና የምስጋና የሽኝት መድረክ ውድቅ አደረጉ። አቶ ጌታቸው ረዳ ሚያዚያ 3 ቀን 2017 ዓ.ም የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳይ አማካሪ ሚኒስተር ሆነው ከተሸሙ በኋላ ለመጀመሪያ ጊዜ ለሚዲያ ቃለ መጠይቅ ሰጥተዋል። ሚኒስትሩ ዩኤምዲ በተባለ ሚዲያ በትግረኛ ቋንቋ በተሰጡት ቃለ መጠይቅ በትግራይ የተደረገውን የስልጣን ሽግግር የትግራይ ህዝብ ደህንነትና ህልውና የሚያስጠብቅ አይደለም ሲሉም በጽኑ አብራርተዋል። ኢትዮጵያ ፌዴራል ዲሞክራሲ ጠቅላይ ሚኒስተር ለደህንነታቸው ያደረጉትን ጥንቃቄ እውቅና መስጠት እያመሰገኑት አቶ ጌታቸው ማንኛውም መመዘኛ የትግራይ ህዝብ መልሶ ወደ ጦርነት እንዳይገባ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 አካሄድ እንዲከታተሉ መስራት አለበት ሲሉም አክለዋል። የትግራይ ህዝብ የሰጠኝን ክብር፣ እውቅና ከፍተኛ ነው። በዚህም ክብርና እውቅና በላይ የምመኘው የምስጋና መድረክ የለም ሲሉ የገለጹ ቢሆኑም በአዲሱ ፕሬዚዳንት የቀረበላቸው ምስጋና የክብር የሽኝት መድረክ እንደማይቀበሉ ከወዱ አሳውቀዋል። በክልሉ ያሉ ሌቦችና ህገ ወጦች አደም ማስገዛትን ለሚደረገው ጥረት እንደሚያግዙ፣ ህዝቡን ለማገልገል እንደትናንትናው ዛሬም ዝግጁ እንደሆኑም አብራርተዋል። ከዚሁም ጋር አያይዞ በቅርብ ቀን የገለጹት አነጋጋሪ ነገር ነበር። ህዝባችን ከዚህ ኋላ ቀር ገዢ ኃይል ማላቀቅ ሁሉም አይነት ትግል አካሂዳለሁ ሲሉ የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የሚመሩት የህወሀት ክንፍን ተናግረው ነበር። አቶ ጌታቸው ረዳ የሚመሩት የህወሀት ኃይል ሌሎችና እያገለለ አፍቃሪ ያልሆነ ካቢኔ ተቋቁሟል በሚል ተቃውሞ ገልጸዋል። አዲሱ የትግራይ ጊዜያዊ አስተዳደር ካቢኔ ወደ ስራ መግባት ፕሬዝዳንት ሌተናል ጄኔራል ታደሰ ወረደን አሳውቀዋል። አንዱን ህገ ወጥ ቡድን ፍላጎት ብቻ በማርመጥ ሌሎችን ያገለለ አቃፊ ያልሆነ ካቢኔ ማቋቋም ተቀባይነት የለውም ሲሉ አቶ ጌታቸው ረዳ የሚመራው የህወሀት ኃይል ተቃውመዋል። አዲሱ ካቢኔ በአስቸኳይ እንዲስተካከልም በጽኑ ጠይቀዋል። በይፋ በአሰራጨው መግለጫ በባለፈው ጊዜ አስተዳደር ላይ ወታደራዊ መፈንቅለ ስልጣን ተካሂዷል የሚል አገላለጽ ተጠቅመዋል። በትግራይ ወታደራዊ መፈንቅለ መንግስት በማካሄድ ስልጣን ከያዙ አርባ ቀናት ተቆጥረዋል ያሉት ይሄው የህወሀት ኃይል አቶ ጌታቸው ረዳ ህገወጥ ተግባር ተጋግሎ ወደ ተባባሰ ግጭት እንዳያመራ ስልጣን ጭምር ለሌሎች አሳልፎ አሳልፎ ሰጥቷል በማለት ገልጿል። አዲሱ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በፌዴራል መንግስት በዓለም አቀፍ ተቋማት ወኪሎች ፊት የፈረሙት ሰነድ ሳይውል ሳያደር በመጣስ ወደ አንድ ወገን ያደላ ካቢኔ አቋቁመዋል በማለት በጽኑ አውግዘዋል። በተግባር ያልተደገፈ ነው ያሉ የገለጹ አሸናፊ ተሸናፊ የለም በሚል ተደጋጋሚ ንግግራቸው አብጠልጥለውታል። የተጀመረው ለውጥ የሚያስቀጥል እንጂ ወደ ኋላ የሚመልስ አካሄድ ተቀባይነት እንደሌለው ገልጸ የተቋቋመው ካቢኔ በአስቸኳይ እንዲስተካከልና አቃፊ እንደሆነም ጥሪ በትልቁ አቅርበዋል። ይህ ሳይሆን ከቀረ ግን ህዝቡ ኋላ ቀር ገዢ ካለው ሀይል በማላቀቅ ሁሉም አይነት ትግል እንደሚያካሄድ አስጠንቅቀው የአቋሙን የፌዴራል መንግስት ና የዓለም አቀፍ ማህበረሰብ በግልጽ ይወቅልይ ብሏል። አዲሱ የትግራይ ጊዜ አስተዳ አምባሳደር ሌተናል ጀኔራል ታደሰ ወረዳ አድሶ ካቢናቸው ቀድሞ ስራ መግባቱን ይፋ ባረጉ ቦት ለቀድሞ ፕሬዝዳንት አቶ ጌታቸው ረዳና ኃላፊነት ለሌሎችና ካቢኔ አባላት ምስጋናና እውቅና ለመስጠት ያለመን ስነ ስርዓት ይካሄዳል ይካሄዳልም ብለው ነበር። የአሜሪካው የውጭ ጉዳይ ሚኒስተር ሩቢዮ ያቀዱትን አዲስ አበባ ጉብኝት ሰረዙ። የአሜሪካ የውጭ ጉዳይ ሚኒስተር ማርኮ ሩቢዮን በአዲስ አበባና ና በናይሮቢ ለማድረግ ያቀዱት ጉብኝት መሰረዛቸው ተነገረ። ይህ የሆነው የኬንያው ፕሬዚዳንት ዊሊያም ሩቶ በዛሬው ዕለት ለአምስት ቀናት ጉብኝት ወደ ቻይና ካቀኑ ከሰዓታት በኋላ ነው። እንደ አፍሪካ ኢንቴለጀንስ ዘገባ ከሆነ ሩቢዮ በአፍሪካ የሚያደርጉት በዚህ የመጀመሪያ ጉብኝታቸው የጸጥታና ንግድ ጉዳዮች የሚሸፍን እንደነበር የተገለጸ ቢሆንም ግን እስካሁን ላልተወሰነ ጊዜ አራዝመዋል። ኢትዮጵያ በዶናልድ የአማራ አምባ አስተዳደር በተጣሏው አስከፊ የንግድ ታሪፍ ከተጣለባቸው 185 ሀገራት መካከል አንዷ ነች። ኤፕሪል 5 ቀን 2025 ጀምሮ ከኢትዮጵያ ወደ አሜሪካ ለሚገቡ ሁሉም ምርቶች አስር በመቶ የመነሻ ታሪፍ መጣሉ ይታወቃል። የህወሓት አጀንዳ የተቆጣጠረው ጊዜያዊ አስተዳደር ለውጥ አያመጣም ሲል ሳልሳዊ ወያኔ ተናገረ። ፓርቲው በይፋ ገጹ ላይ ባወጣው መግለጫ ትናንት በመቀሌ ጋዜጠኞች በሰጠው ማብራሪያ በጀኔራል ታደሰ ወረደ የሚመራው ጊዜ አስተዳደር የህወሓት አጀንዳ ስልጣን እንዲቆጣጠር ፈቃድ እንደሰጠው ገልጿል። የፕሪቶሪያው ስምነት አንቀጽ አስር መሰረት የሚመሰረተው ጊዜ አስተዳደር ሁሉን ያካተተ እንደሆነ የተደነገገ ቢሆንም አሁን የተመሰረተው ካቢኔ ግን ይህን አለሟሟላቱ አስታውቀዋል። አሁን ያለ የጊዜው አስተዳደሩ ካቢኔ በዶክተር ገብረጽዮን ገብረ ሚካኤል የሚመራው ህወሓት ተላልፎ የተሰጠ ነው ያሉት ፓርቲው እንደ ምሳሌ የከተማው ልማት ቢሮ የውሃ ሀብት ቢሮ፣ ትምህርት ቢሮ እና የጤና ቢሮ፣ ሌሎችም ስልጣኖች በዚሁ ቡድን መያዛቸው አስረድተዋል። ጨምሮም አንድ ኃይል የበላይነት የተያዘው ጊዜያዊ አስተዳደር ለትግራይ ዘላቂ ለውጥ ማምጣት አይቻልም ያለው ሳልሶ ወያኔ እንዲህ አይነቱ ድርጊት ወደ አምባገነንነት ሊያመራ እንደሚችል አሳስበዋል። በመሆኑም ጊዜያዊ አስተዳደሩ ካቢኔ ሁሉን ባካተተ መልኩ እንዲቀየር ጥሪ አቅርበዋል። ከጋዜጠኞች እንደ አይነት ቅሬታ ከማቅረባቸው በፊት ጀኔራል ታደሰ ወረደ በጉዳዩ ከመወያታቸው ነበር ያሉት የሚል ጥያቄ የተነሳላቸው ፓርቲ አመራሮች ጉዳዩን በተመለከተ በጊዜው አስተዳደሩ ጋር ለመነጋገር ያደረግነው ጥረት አልተሳካም በማለት መልሰዋል። ቻይና ዶናልድ ትራምፕ የጣሉትን ታሪፍ ተከትሎ አገራት ከአሜሪካ ጋር የሚያደርጉት የንግድ ድርድር ወቅት አሜሪካ የሚፈልገውን በማድረግ ለማስደሰት እንዳይሞክሩ አስጠነቀቀች። እና የንግድ ሚኒስትር ቃል አቀባይ ማስጠንቀቂያው የሰጡት ዋሽንግተን መንግስታት ወደ አሜሪካ የሚልኳቸው ምርቶች ከቀረጥ ነጻ እንደሆንላቸው ከቤጂንግ ጋር የሚያደርጉት የንግድ ልውውጥ ጫና ለመፍጠር ማቀዱን ከተሰማ በኋላ ነው። የትራምፕ አስተዳደር ከንግድ አጋሮች ጋር ታሪፍ በተመለከተ ንግግር መጀመሩ ተገልጿል ትራምፕ በጥር ወር ስልጣናቸው ከተረከቡ በኋላ በቻይና የሚገቡ ምርቶች ላይ ከፍተኛ ታሪፍ የጣሉ ሲሆን ሌሎች በርካታ የዓለም ሀገራትም ታሪፍ ተጥሎባቸዋል የቻይና ንግድ ሚኒስቴር ቃል አቀባይ ለማስደሰት የሚደረግ ጥረት ሰላም አያመጣም እንዲሁም ማመቻቸትም ክብር አያቀናጅም ብለዋል ቻይና ለሁሉም ሀገራት ከፍትሐዊነት ጎን መቆም እንዳለባት ታምናለች እንዲሁም ዓለም አቀፋዊ ምጣኔ ሀብትና የንግድ ህጎች ሌሎችም ሀገራት የንግድ ስርዓት መመከት አለባቸው ሲሉ ገልጸዋል። ባለፈው ሳምንት ዌል ስትሪት ጆርናል አሜሪካ ታሪፍ በተመለከተ በሀገራት ጋር የሚያደርገውን ንግድ ድርድር ከቻይና ጋር የሚኖራቸው የንግድን በአዲስ ገደብ ለመጣል ጫና ለማድረግ እንደሚፈልጉም ተዘግቧል።